ጀምሩ መጣጠባችም ውሃ ይገባብሻል፣ ምን ይልብሻል? በቃ ከዛ ጀምሩ። ቆይ ነገ ዝምጣት አይኛለች እህትሽና፣ ሁሉን ነገር እነግራታለሁ። ብዙ እንትን የምልሽ ነገር አለ፣ ማስረዳጅ ነገር አለ። ከዛ በቃ ቁጭ ብዬ ከከለት ከለት ግን አስተሳሰብ የኔ ታነሽ ነገ የምትመጣው እህቴ አይደለችም። እህቴ አራስ ናት፣ ከቤት መውጣት አትችልም። ለዛ እዚህ ከቲክቶክ ላይ ማቃት ቆንጂት የምትባል መልካም እህቴ ስልክ ቁጥርሽን ሽን ሰጠቻት አለው ቅድም የሰጠሽንን መጥታ በአካል ልታይሻለች። ግን ለኔ የምትነግሪኝ በግል ምንም ነገር አይኖርም። ሁሉን ነገር እዚህ ጋር ትናገሪና በገንዘብም ሊያግዝሽ የፈለገ በሌላም ነገር ሊረዳሽ የፈለገ መርዳት ይችላል። እኔ ግን ቃል ይገባሁልሽ ለልጅሽ እኔ ምን ያህል እንደምኖር አላውቅም እዚህ ምድር ላይ። ለልጄ እህት ሆኛት ስላልሽኝ እህት ሆናታለሁ። ቃል እገባለሁ ይሄንን። በሕይወት እስካለሁ እህት ሆናት። እኔም ደግሞ ገንዘብ ይቅርብኝ አቡዬ። እኔም በጣም ያቅሜ ሞክሬ ታክም ያለውኝ ከዚህ በኋላ በጣም አሁን በቅርብ ሲት እስከንተነስቼ በጣም ሳንባሽም ደክሟል ስላሉኝ እኔ የምፈልገው ለልጄ እህት እንድትሆኛት ነው እንጂ ገንዘብ አይደለም። በቃ እስካለሁ ድረስ እኔ ነገም ልሞት ይችላለሁ፣ ዘነጎዳም ልሞት ይችላለሁ። ግን እዚህ ጋር የምታማክረው ሰው ስለሚያስፈልጋት ብቻ ነው። እንዲህ የምትለው ነገር አንቺን እኔ አንደኛ ቃልሽን ስለምታከብሬ ነው የመረጥኩሽው። ሁለተኛ ደግሞ በቃ በዚህ ነው መንገድ እንድታያት ነው እንጂ እሷም እየተማረች እኮ ነው፣ ነገ ስራ ትይዛለች እኮ ገንዘብ ፈልጋ አይደለም፣ በገንዘብ እንድትረጅ ምናምን አይደለም። ግን መንገዱን ማሳየት እኔ እህትሽ ነኝ ማለቱ እንድታያት ብቻ ነው እምፈልገው፣ ሌላ ምንም እኔ። ገብቶሻል? ዛሬ እኔ ሳስበው ከምንም ሳላስቀራት ከቤተሰብም ከእኔም ዘመድ የኔ ዘመድ የለም፣ ያባቷን ዘመድ የምታውቀው የለም። እና ያ ተሰምቶ ነው እንጂ ኔም አርጋለች እኮ አሁን ምንም ጥንም የሚላት ነገር የለም። የሰውን እርዳታ የምትፈልግበት ሰዓት አይደለም። ግን ሰውኮ ትልቅ ሆኖ እኔ ያውቀዋለው፣ ችግር ለማን ማዋራት እንዳለብኝ፣ እንዴት አምቄ እንደኖርኩት ማለት ነው። ብዙ ችግር ሲደርስብኝ በውስጤ አምቄ ለማን ምነግረው ቤተሰብ በዚህ እጂ መንገዱ የሚያሳየኝ ቤተሰባት ሲሆን ብዙ ቦታ ውስጥ እንደገባውኝ አውቀዋለሁ። ያ ነገር እሷ ላይ እንዳይደገም ብቻ ስለምፈልግ ነው። አንቺ እንድታዋራጅ አንቺ ጎበዝ በርቺ፣ እንደዚህ ነው መንገዱ፣ እንደዚህ ሁኚ እንድታያዝ ነው እንጂ ምንም ከዚህ በኋላ ነው። ሕክምናም ብዙ ሞክሬያለሁ፣ ሕክምና የምችለውን ያህል አሁን ያለሁበትን ነገን፣ ነገ ልሞት ወይም ልኖር እችላለሁ። እሞታለሁ ማለት አደለም፣ ግን በቃ አይምሮ ያርፋል። ቢያንስ ታገኘች ቢያንስ ቤተሰብ አላት ብዬ ያርፋል፣ እንጂ ሌላ ምንም ትፈልጊ አይደለም። ግን እህት ካላት እህት አገኘች፣ ቤተሰብ አላት፣ እንደዚህ የምታማክረው ሰው አላት ብዬ አይምሮ እረፍት ያገኛል። ምንም ማለት እዚህ ጋር ሰው ልጅ ማለት መጥፎ ነገር ብቻ ይደርስበታል ሳይሆን፣ የሚያማክረው ሰው የሚያስፈልገው አለ ሰው ልጅ ማለት ነው። ይሄ እንደዚህ ነው ብሎ መተንፈስ ሊፈልግ ይችላል። እኔ ያንን እድል ስላላገኘው ማለት ነው። እና ያን እንድታገኝ ብቻ ነው ብዬ አንችን የመረጥኩች። እና የእኔ እናት እና ቃሪሽንም ስለምታከብሪ ብቻ ነው እንጂ ልኖርም ልሞትም ምንም አላውቅም፣ ነገ ምን እንደሆነ። አንችም የላክቻት ልጅ አይታኝ ትነግርሻለች ሁሉን ነገር። እኔ ምንም ፈልግ አይደለም ምክንያቱም ነገ ምን እንደሚፈጠር ሁላ ላቅ እችላለሁ። እግዚአብሔር ይመስገን ሐኪሞች ብዙ ሐኪሞች ካለበት ወደ ሆስፒታል ወዳለበት ምርመራ ቢሆን ምንም የመንግስቱ ሆስፒታል እንደዚህ ነው ብለው ያግዙኛል። የግልም ደውል ያስፈቅዱልኛል። ህክምና ብዙ ማልቀን ጥናላ ላይ የሚችለው የሚችሉትን ሁሉ ያደርጉልኛል። ግን እኔ ማለት ከለምንም ደግሞ ልጅ ስታስቀሪ ይከብዳል። ለዛ ነው የከበደኝ፣ አይምሮ ከለምንም ነገር እኔ አስቀርቼ እዚህ ጋ ነገን እንዴት ነው ምትሆ፣ ነገን የማንም ፊት ነው የምታየው፣ ነገ ማንን ነው የምታማቅረው የሚለው ነገር ነው። በቃ የእንትን ያለኝ እንጂ ዛሬንም እየኖርን ነው እግዚአብሔር ይመስገን። ዛሬ እኔ በሩን ከፍቼ እጠብቃታለሁ። ባልችል፣ ባልሰራላት፣ ባልችል የሆነ ነገር ባላደርግ በሩን ትመጠቅ በሩን ከፍቼ እጠብቃታለሁ። እየተማረች ነው፣ ነገ ደግሞ የስራ ይኖራታል። ምን ትላለች ግን፣ የምታማክረው ሰው ያስፈልጋታልና ያንን ነው እንፈልገው። አቡዬ አለውሽ፣ ይሄ እንደዚህ ነው አለው። በቃ እኔ አለውሽ፣ እንድታያት ብቻ ነው የእኔ እናት እንፈልገው። እዛ ሌላ ምንም ምንትን ምለው ነገር የለም አለውሽ። እኔ በዚህ ጋ ነው በቃ ይኔ ቢሆን ይሄ ነው በቃ። እኔ እህትሽ ነኝ እንደዚህ፣ በቃ እኔ እህትሽ ነኝ። በቃ እንድትያት ብቻ ነው ፈልገው እንጂ፣ ለኔ ምንም በሞትም ምንም ወደኋላ ዞር ብዬ የማስበው ምንም ነገር የለኝም። በቃ እንደዚህ ሆንኩ ብዬ የሚቆጨኝ ነገር አይኖርም። ምክንያቱም አንዲት ከፈጠርኩላት፣ ጥሩ ጎረቤቶች አሉኝ። ከተጨማሪ አንቺ ከተፈጠረላት በቃ ጥሩ እድል አላት ማለት ነው። በቃ በጣም ማከራለች ማለት ነው። እና እግዚአብሔር ይመስገን በሞትም በቃ የእንትና በቃ ነፍስ ያርፋል። ሌላ ምንም አይደለም። እውነት በጣም ስድስት ዓመት ሙሉ ታገልኩኝ ታገልኩኝ ታገልኩኝ ታገልኩኝ ከአቅሜ በላይ ሆኗል። ለዛ ነው አሁን ብዙ አዳምጥሻለሁ። ብዙ የሻለው ጎበዝ ነሽ እና ቃልሽን የምታከብሪው ነገር ከምንም በላይ ማንም እኮ አደራ ብለሽ ትሄጃለሽ። ለማንም ሰው ግን ቃሉን አክብሮ ደግሞ በቃሉ ተገኝቶ ደግሞ አይዞሽ የሚል ሰው ያስፈልገዋል። ሰው ነው መንገዱ በዚህ ነው ቢሆን እንደዚህ ነው ችግር ደረሰብኝ ሲባል ይህ መውጫ ነው ይሄ ቀዳዳ ነው ብሎ የሚያሳይ ሰው ያስፈልጋል። እና ያንን ቶያት ነው የምፈልገው። አብዬ በጣም አመሰግናለሁ። የኔ ናት። ሌላ ሌላውን ደግሞ እንዳልሽው የምትልቅያት እንትን አወራታለሁ። በእርግጥ እዚህ ጋር አንቺ ምንም እዛ ጋር የማወራው ቪዲዮ ፍቃደኛ ከሆንሽ ደስ እኔ ማየው ብቻ ያው አሁን ቪዲዮ ስላላስበራሁሽ እኔ የማየው ብቻ ቪዲዮ ቀርጻ ትልክልኛል ማመን ስላለብኝ ትልክልሻል። እኔ ደግሞ ምን መሰለሽ ቃልሽን አከብራለው እስከ መጨረሻው በህይወት እስካለው እህት ሆናታለው። አማክራት አለው ኢትዮጵያም ስመጣ በአካል እንጂ እኔም እሱን ነው እፈልገው። አቡዬ እግዚአብሔር ይስጥልኝ። ይህን ቃልሽን በቃ ይሄን ነው የምፈልገው። ቃልሽን ሰማሁ በቃ። እኔ አረፍኩ። አይምሮ ያረፈ እውነት ማለት እኔ ከላይ ቤተሰብ ሰውን አምተሹ ምድር ላይ አስቀምጠሹ አሳድግ ያታለሁ ጥሩ በቃ እውነት። ግን ነገን ከላይ ቤተሰብ ጥለሹ መሄድ ደግሞ ከባድ ነው። ገብቶሻል? ኔኔም ቤተሰብ ባጣቃ አባቷን ቤተሰብ ብታቅ ኖሮ አይሰማኝም ነበር። ለኔ የተሰማኝ ኔ የኔ ቤተሰብም ሳታቃ አባቷንም ሳታቀ አየር ላይ ጥያት መሄዴ ብቻ ነው። ምናይሆን ይችላል እኮ ግን ነገ ልቀጥል ይችላለሁ ግን ቢሆንም ደግሞ እውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከልቤ ነው አመሰግንሽ እንግዲህ ና ጤና ስጥልጅን ስለሰጣ ፋንታነሽ እዬ ጥን ጭንቅላቴ ውስጥ ያለው ጥያቄ ያው አባቷ ህንዳዊ ስለሆነ ምንም ላታቅ ትችላለች። ከአባቷ መስመር ምንም ላይኖራት ይችላል፣ ግን አንቺ እናቷ ኢትዮጵያዊ ነሽ። ስለዚህ አንድ ወንድም ነው ያለኝ ብለሻል። ሌላ እናት አባት አጎት አክስት ሀያት የሆነ ምንም አይነት በህይወት ያለኝ ይል ምንም አይነት አጎት አክስት እንኳን ይለኝ። እግዚአብሔርን ማለት ምን አጎት አለኝ? አንድ አጎት አያድሮም አልነበረኝ። እኔ እንጃ እንጂ አጎ አቡዬ፣ እግዚአብሔር ምስክሬ ነው። ማንንም እኔ ለምን አዋሻለሁኝ? ማለት ምን በቃ የቅርብ ዘመድ ምን አዋሻለሽ ብዬ ፋንታነሽ፣ አንዴ ጉሮሮሽ ላይ እንትን ስላለ ትፉፋሽ እንዳያጥርሽ ቀስ እያልሽ። እኔ በፍጹም ዋሸሽ አላልኩም። ሙሉ በሙሉ ልብ ያምኜሻለሁ። ቃሌንም ሰጥቼሻለሁ። በህይወት እስካለሁ ልጅሽ እህቴ ናት። እህቴ ትንሽ ብትሆን ልጄ ናት ልሽ ነበር እህቴ ናት። እሷን አላደርስም፣ ስራስ የምታበል ልጅ አላደርስም። ስለዚህ እህቴ ታናሽ እህቴ እኔ ታናሽ እህቴን አላህ ይርሃማት በልብ ህመም አጥቻለሁኝ። የዛሬ አስር አመት ታናሽ እህቴን አጥቻለሁ። እኔ ነኝ አሁን ላይ በቃ፣ ፈጣው ሻውኝ፣ ፈጣው ዛሬ በቃ ታናሽ እህቴን እመክራታለሁ፣ በቃ ሁሉ ነገር ሆናታለሁኝ። በአካልም ኢትዮጵያ ስሄድ ቃል እኮ ቃል እኮ ከባድ ነው ቃል፣ እኔ በቃል ተማምናለሁ። ቃል ከሚጠፋ የወለዱት ይጥፋላለሁ፣ ሁሌም ነው የምለው እና በአካልም ሄጄ አገኛታለሁ። በቃ እህት መወለድ ቋንቋ ነው። እህቴ በያ ከዛሬዋ ጀምሮ፣ ቃሌን ከሰጠውሽ ሰዓት ጀምሮ እህቴ ናት በቃ እና አብዬሻለሁ ግን ስለገረመኝ ነው። እንዴት ማለት እንዴት፣ ሁሉም ሞቱ በልጅነት ስታድጊ፣ እናትና አባትሽ አይደለም ያሳደጉሽ፣ ሞተው ነበር? በልጅነት እናቴ ሞታለች። በልጅነቴ እኔን ወልዳ ነው የሞተችው እናቴ። አባቴ ግን እስከ ስምንት ዓመት ያሳድጎኛል። ከዛ ምን የምን ሆነ የት ሄደ አባትሽ? አባቴ ወንድሜ በአጋጣሚ ሰው ገደለና አባቴ ወደ አዲስ አበባ መጣኝ ማለት ሀገራችን ላይ መቀመጥ አንችልም ነበረ። እሱ ወደ አዲስ አበባ ዘመር ጋር መጣኝና ወንድምም ነበረኝ ናዝሬት፣ እሱ ጋር መጣኝና አድርሶኝ ተመለሰ። አባቴን ከዛ ወንድሜ በገደለው ሰውዬ ምትክ አባቴን ገደሉት። እግዚአብሔር ወንድሜ ደግሞ ወደአሁኑ ታሞ ደብረ ሊባኖስ ሄዶ ታሞ ሞተ። ታሞ እዛ ዘጠኝ ወር ተቀምጦ ሞተ፣ እሱ ደግሞ ስለዚህ አንድ ወንድም ብቻ ነበር የነበረሽ ወይስ አንድ ገጠር ያለው ወንድምሽ በቃ እሱ ነው ያለኛው ታናሽሽ ነው ታላቅሽ ገጠር ያለው አሁን ጦርነት ቦታ ነው እንዳለ አትቁጠሪው በቃ ምንም ጦርነት ቦታ በወራንዴ ወይ ምናምን ይደውልኛል እንዳለ አልቆጥረውም። ጦርነት ውጊያ ላይ ነው ያለው አማራ ክልል ነው እሺ በወራንዴ ምናምን ይደውልኛል ማለት እሱ ጋር ሄዳ ትኖራለችም ብዬ አላስብም እሱን እንደዚህ ነው ይላትም ግን አለኝ አንድ ወንድም። እውነት አንድ ወንድም አለኝ፣ እግዚአብሔር ምስክር ነው፣ አንድ ወንድም አለኝ። የሌለኝን ዘመን ሞትኋል ማለት ይከብደኛል። እኔ የሩቅ የሩቅ ዘመድ አባትሽ እህት ምናምን አልነበረውም። እናትሽ ያው በልጽ በሕፃንነትሽ ነው የሞተችው። አባትሽ እህት ምናምን አልነበረውም። በሕይወት ያሉ እህት ወንድም እኔ በስምንት ዓመቴ ነው የወጣሁት ወደዚያ ጋርም ተመልሼም አያውቅም። ምሰማወሬ ማለት ነው። የአባቴ እህት ምናምን ሞተዋል ምንም። ግን የአባቴ ወንድም ሚስት አንድ አለች፣ ወንድሙ ሞቷል። የወንድሙ ሚስት ግን እናቴ ከሞተች አደራ ብላት ነበር። የሞተችው ውጻ ነው እንደወለደችኝ ስለሞተች እናቴ ስትሞት አደራ ያለቻት የአጎቴ ሚስት፣ አጎቴ ሞቷል። የአጎቴ ሚስት እሷ በሕይወት አለች። እና እንዲሁም መሬት ነበር እና የአባቴ ከዛ ሊወርሱ ሲሉ ምናምን አይ አቱረሱ። እሷ እኮ ገና ያደገች ልጅ አንድ ፍሬ ልጅ አለች አዲስ አበባ ምናምን ብላ መሬቱን አስገበረ። ጤፍ ትልክልኛለች፣ አሁንም እያስወቃጭ። በቃ ሌላ ምንም ዘመድ የለኝ። እሷም ወንድ ያጎቴ ሚስት ናት። በቃ ትንሽ የመሬት አስቀርታ። አረ እንደው ገና የት እስከዚህ እድሜ ድረስ ምን እየሰራሽ አሳደግሻት? ብቻሽን? አሁን ዩኒቨርሲቲ ናት ልጅሽ። ስንት ዓመቷ ነው ነች? አሁን ሀያ ዓመቷ ሀያ ዓመቷ ሀያ ዓመት ብቻሽን እንዴት ነው ያሳደግሻት? ምን እየሰራሽ ነው ያሳደግሻት? ሀያ ዓመት ሙሉ ልጅ መስተንግዶ ሰራ ነበር ብሻለ። ከዛ ደግሞ ኮንደምን ምን የምንደረሰኝ ተመዝግቤ ነበር። አውይ ኮንደምን የምንደረሰኝ ተመዝግቤ ነበረ። ከዛ እሱን ሸጬ ስቴዲዮ ገዛሁኝ፣ እዳ ስለነበረ በቤቱ ስቴዲዮ ገዛሁኝ። እዛ መኖር ጀመርኩኝ። ከዛ ሌላ አንድ ወንድ ልጅ ወልጃለሁኝ። አባት አለው እሱ። የአስር ዓመት ልጅ አለ ሌላ አንድ ወንድ ልጅ ግን እሱ አባት አለው። ምንም ማለት የእኔ መኖር ብዙ እንትን አይለውም። ቢያንስ አባት አለው። ወንድም አላት ማለት ነው። አንድ ልጅ አለኝ እኮ እኔ ጋ ነው። ታዲያ ወንድም እያላት ትንሽ እኮ ነው። እሱ አስር ዓመት ነው። ከዘጠኝ ዓመቱ አስር ዓመት ማልሞላውም እሺ አባቱስ የወንድሙ እና እሱ አባት ወይ አቡዬ እማይሆን ስለሆነ ነው። አ አለ አለ ተለያይታችኋል አለ አቡዬ አለ ተለያይታችኋል፣ የምትኖሩት አንድ ቤት ነው። የምንኖረው አቡዬ ያግዝሻል ማለት ነው። ግን በቃ ለልጄ በቃ ሌላ ነገር አይደለም። እኔ የሚገባኝ ማለት እንዴ ልበልሽ። ችግር የለም አቡዬ የምትረጂኝ ከሆነ በቦይዝ የለም አስር አመት በቃ አሁን አስር አመት ይሞላዋል መያዝያ ላይ አለኝ። ሌላ እንደ ወንድ ልጅ አለው። እኔ አሁን ከዚህ ኦፕሬሽን ከሆንኩ ስድስት አመቴ ነው እንደዚህ ከሆንኩ ማለት ነው። ከዛ በፊት ግን ጎበዝ ነበርኩ፣ ሰራ ነበር ቤት አለ የሚሻለ ስትሄደው ሌላ ትልቅ ባል አንድ መኝታ ቤት ደርሶኝ እሱን ሽጬ ስትሄደው ገዝቻለሁ፣ እየኖርኩ ነው። ግን ቤትም አሁን ማለት ጤፍም ስለማልህልም አልገዛም። ብዙ የቸገረኝ ነገር የለም፣ ችግር ላይ ሲም ብዬ አልልም። እግዚአብሔር ይመስገን ሕክምና ከቸገረኝ ነው እንጂ እንዲህ የምበላው የምጠጣው ነገር አልቸገረኝም። ግን ነገ እኔ እየባሰብኝ ሲመጣ ነገ እንደሚያስፈልጋት አስቤ ነው አንቺን የመረጥኩሽ፣ እንጂ ጥሩ ጎረቤቶች ኖሮ እነሱ የሚያግዙትን የሚሏት አሉ፣ በርችጎብጅ የሚሏት አሉ። ግን ደግሞ ሰው ያስፈልጋታል፣ ይሄ በዚህ ነው የሚል ደግሞ የምታማክረው ሰው ያስፈልጋታል። ለዛ ነው አንችን የመረጥኩት፣ ቃልሽ ስለምታከብሪ ተዋናይም ብለሽ ነገር እንደዚህ ነው ለምትያት ምንም ቢመጣም የምትወጣበትን ነገር መንገድ እንዲስጫት፣ በቃ ያንን ነው የፈለኩት እንጂ እግዚአብሔር ይመስገን ምንም ትን ብዬ አደለም አውዬ። እንደዛ ነው ቃልሽ በስምሽ ነው ቤትሽ በስምሽ አይደለም፣ አውዬ አይደለም አውዬ። አልዞረም አውዬ የገዛሁት እዳ እያለበት እዳ ነበረበት። እዳውን ከፍዬ ጨርሻለሁ። ግን ለማዞር ውክልና ነበር የወሰድኩት። ወረቀቱን ፎቶ አንስቼ ልክልሻለሁ። ውክልና ነበር የወሰድኩት እና ለማዞር ብር እንደሚያስፈልገው ነገሩኝ። እስካሁን አልዞረም። ፎቶ ካርታው ምናምን አውጥቼዋለሁ ከፍዬ ምናምን ከባ የምናምን ከባንክ የምናምን ከባንክ ግን አልዞር ውክልና ምክንያት ውክልና ነው ወስጄ የነበረውና ለማዞር ብር ያስፈልጋል ምናምን ሲሉ፣ እኔም ታመምኩኝ። ከዛ በቃ መተንፈስም ስለማልችል ብዙ አግኝቼ ቤት ሄዳለሁ፣ መጣለሁ፣ ተኛለሁ ቤት በዛውም ታመም የሁለት አመት፣ ደግሞ በቃ ነገሮች ሳምባይ በጣም እንትን ብሎ ሳምባይ በቃ ከጥቅሞች ሆኖ መንቀሳቀስ ረዥም ሳካሄድኩኝ ከሄድኩኝ ሳል ያስለኛል። አሁን ራሱ ሰሞኑን ታመሜ በቃ ሳምንት ማክሰኞ ወታ ሲድካን ተነስ እንደዚህ በቃ አንቺን እንዳገኘች ናቸው በጣም የጓጓሁበት ዛምንት ማክሰኝ ሁለታ ሲቲ እስካን ተነሳው ተነስቼ ሳንባች በቃ ጠባሳ ፈጥሮ ትንሽ ትቦቹ ሰፍተው ምናምን በመድሀኒቱ መድኃኒት ወስድ ነበር። በጣም ብዙ ጊዜ ክፍት ከሆነ ጀምሮ ስታጥበዋ ከገባ ኢንፌክሽን እየፈጠረ በጣም ብዙ ጊዜ ኢንፌክሽን ፈጥሮብኛል፣ በጣም ብዙ ጊዜ። ከዛ አሁን ሳንባ የተጎዳና ና መተንፈስ አልቻልኩም። እንደገና ደግሞ ሳንባዬ በጣም ጠባሳ ፈጥሮ እንክብካቤ ያስፈልገዋል፣ ወተትና እንቁላል ምናምን ተጠቀሚ ና፣ ምንም ጭስና የሽንኩርት ምሽታ ምናምን እንትን በይ ብላ ዶክተሯ ስነግረኝ በቃ እራስሽን ካልጠበቅሽ የሚመጣው ነገር ጥሩ አይደለም ምናምን ብላ እንትን አለችኝ። ከዛ በቃ ይህንን ስሰማ በቃ ነገም ልሞት፣ ከነገ ወዲያ ልሞት፣ ልጅን ግን አለራ ማለት አለብኝ ብዬ ወሰንኩኝ። እንጂ እስካሁን ደህና ነበርኩኝና ስም ያልዞረው ገንዘብ ያስፈልገዋል ምናምን ብለው ነው ውክልና አለኝ። ፎቶን አንስቼ እያንዳንዱ ልክልሻለሁ፣ የተዋዋልኩበትን ውክልናውን ሙሉ ውክልና አለኝ። ትብር ነው ያስፈልገው ቤቱን ለማዞር በስምሽ አላውቀውም አቡይ ጠይቄ አላውቅም። እንደዚህ ነው ብዬ ጠይቄ አላውቅም። በጣም በጣም በጣም አቡይ በጣም ትልቁ ነገር ቀልቦችን አናግሪልኝና ቀልቦች ከቻሉ ምችሉ ከሆነ እነሱን አናግሪልኝና ሉ እሺ፣ አንዴ የምታቁ ሰዎች ቤት ስም ለማዞር ስንት ነው የሚያስፈልገው፣ ንገሩኝ እስኪ ጻፉልኝ፣ ኮመንት ላይ የምታውቁ ሰዎች ካላችሁ። በተረፈ ቅን ልቦችን አናግርልሻለሁ እና አንዳንድ ደግሞ እዚህ ጋር መናገር የማትችያቸው እኔም እዚህ ጋር መጠየቅ የማልችላቸው ጥያቄዎች ጭንቅላቴ ላይ ስለመጡ ቁጥርሽ ስላለኝ ነገ እህቴ ስትመጣ ዋትሳፕ፣ እህቴ ስላችሁ የእህቴ ስጋዬ ሳትሆን እህቴ፣ የቲክቶክ እህቴ እዚህ ሁላችሁም ለእኔ እህቶቼ ናችሁ። ቆንጂት የምትባል እህቴ እሄዳለሁ ቤት ድረስ ብላኛለች፣ የፋንታነሽን ስልክ ቁጥር ሰጠቻታለሁኝ። ስለዚህ ትሄዳለች። ቆንጂት ሄዳ ነገ በአካል ቪዲዮ ቀርጻ ትልክልኛለች። ከዛ ዋትሳፕ ትከፍትላታለች። ዋትሳፕ የላትም። ልጇ ደግሞ ከዩኒቨርሲቲ የምትመጣው አርብ ስለሆነ ስለማትችል እስከ አርብ ስለማትችል፣ ነገ ስትሄድ ቆንጂት ዋትሳፕ ትከፍትላታለች። እኔና እሷ በዋትሳፕ እናወራለን። አንዳንድ ጥያቄዎች እጠይቃታለሁ። ስም ለማዞር መቶ ሺህ ነው እያሉ ነው። ምንም ችግር የለውም። መቶ ሺህ። ስም ይዞራል። ወደ ልጅሽ ስም እንዲዞር የምትፈልግ ከሆነ ይዞራል። አረ በጣም እምፈልገው በጣም ነው የምፈልገው አቡዬ፣ እንቅልፍ የሚነሳኝ እሱም ጭምር ነው። አቡዬ እውነት እንቅልፌን የሚነሳኝ እሱ ጭምር ነው ማለት አየር ላይ በብዙ ነገር አየር ላይ ጥዬ ቦቴራ የሁለቱ ልጆች ነው፣ ማንም አይደለም፣ ለሁለቱ ልጆች ነው። እንትን ምለውና ያቺ ትልቋ ዋናውን ብትወስድ ትልልጁንም ቴገር አርጋ እንትን የምትለው ነገር ነው። ብዙ ነገር አለ አቡዬ። እኔ እንደዚህ ነው ማለትሽ በህይወት የቅልፍ የነሳኝ እውነት ስድስት ዓመት ሙሉ ወደ ጣራ እና ግድግዳ ጣራ እየቆጠርኩ ማድረዋቡ አውዬ እግዚአብሔር በሚያውቀው እና ረፍትን የነሳ የሰጠችኝ የእውነት ትልቁን ነገር ነው። አብዬ እኔ እሱ ነው እና ነገ በሞትም አይቆጨኝም። ከዛ በኋላ የእውነት ረፍት የሱ ነው። በቃ እኔ አደራሽን ተቀብያለሁ። ልጅሽ እህቴ ትሆናለች። አንቺ ኖርሽም አልኖርሽም ቃሌ ነው፣ እህቴ ትሆናለች። የትም ቦታ ብሄድ ሁሌ የምጠይቃት ማካልም አገኛታለሁ። አይዞሽ፣ በቃ እሺ አውዬ እሺ፣ እሺ፣ የእኔ እናት በጣም አመሰግናለሁ። እንደ ተረርተሽ ስለ እንትን ችግር ስለሰማሽኝ፣ ችግር የለም። አስገቢኝ ብለሽ ነው። እንዴት ነሽ?